ጥሬ ተረፍሽ። ከነዛ ጎረምሶች ልደት እንዴት ነበረ? የምን ጎረምሳ ነው የምታወሩ? ስሜን አታጥፉት! አሁን ስርዓት ይኖራችሁ። ጎረምሳ ጋጋታ፣ እንዴት ነው የምን ጎረምሳ ነው የሚያወሩት? ዛሬ እነዚህ ሰዎች የልደቱ ነው የዛ ፓርቲ ላይ ነበሩት እና ከኔ ወት ጋር ምን ያገናኘዋል? የት አውቃቸዋለሁ? አንድም አውቀው ሰው የለም። ጋይስ፣ ዝም ብዬ የተዝናናሁት እንዲህ ሁሉንም ነው ማተጊው አላውቅም። ብቻዬን ነው የሄድኩት፣ ብቻዬን ነው የመጣሁት። አለቀ። አሁን ፕሮሰስ አታብዙ። እዚህ እየመጣችሁ ከጠዋት ጀምሮ አንድ አይነት ወሬ። ሁሉም ይሳማል በቤቱ በቤቱ ሁሉም ይሳማል። አሁን ድርቅ ሆነባቸው ነው ያልተሳማችሁ አላችሁ እኮ አምልጧቸውና፣ እናንተ ላይቭ ከብቼ የነበረ እስኪ ጠይቁልኝ። ፍሬ ትናንት ቪዲዮ ተለቆብሻል ስትሳሚ፣ ሪከርድ ተለቋል ስትላላሺ አልነበረ ወይ? እና ተራ በተራ እየሳሙሽ እዚህ ጋር ተጣጣሩ። ተራ በተራ እየሳሙሽ? አረ ተራ አንድ ሰው እንዴ! ምንድን ነው የሚያወሩት? በኢየሱስ ክርስቶስ ስም ተያቸው። ታያቸው ያውሩ። የተረገሙ ወረኞች፣ ቀላል ወረኞች። ሃፒ በርዝዴ ሳምሪኒ ቆንጆ። ሲልስሽ ነበር ታዲያ? ማንንም ይረዝ ሚልስሽ መጠጥ ያደርግሽ ይለኛል። እንኳን መጠጡኝ፣ ደግ አደረጉ። አታዩኝም እንዴ? አእምሮብኝ የወር ጨረቃ እንደኒነኒና ሌሊቱ እስኪ ነጋ ኮመንት አታን ብቢ ተያቸው ብላኛለች። ሙና ፍርዬ ኮኪን ሊያ ፖስት ታብሻለች። ኮካይን ሊያ ፖስት ታብሻለች። የምን ኮካይን ነው የምታወሩት? ጋይስ፣ ሁሌም ቆንጆ ነሽ። ቴንክ ዩ ደግሞ ሊያና፣ አንቺ ፍሬ ፍሬንድ አይደላችሁ እንዴ? አረ ሊያሾው አትፖስትም። ከእሷ ጋር ሊያጣሉ ይፈልገው ነው አይ ነው። ይህቺ የሴጣን የሴጣን መልክተኛ ተልእኮ ናት። ብር ሰጡሽ፣ ጡትሽ ስር ደበቅሽ። ማአት ብር ነው የተሰጠ ይዛን ቀን። እስኪ ማርያምን ማንም ሮ ማን ነው የሚሰጥች? ጓደኛ እኔ ምን አውቄ እያስገቡልኝ፣ መቶ መቶ አምሳ አምሳ መቶ መቶ እየተሰጠኝ ነበር። እኔም ታዲያ እነዛ ባከብር ጥሩ ነበረ። ትንሽ የልደቴ ማለት ብር ነው የተሰጠኝ። ብታዩ ደስ ሲሉ አበሾች በጣም ወደ አንድ ሺሮ ይሆናል የተሰጠኝ። ማርያምን መሬቴ አንድ ሺሩ ነው እዚህ የደበቁት። ሰክሬ ሰሚ ሰክሬ እኮ ነው እዚህ ደብቄ ደብቄ። እቤት መጥቼ ጦት ማስያዣይን ክፍት ሳደርገው አንድ ኮመንት አያልፍሽም። አይ ፍሬ፣ ከዛ መጠመጠሽ። እንኳን መጠመጠኝ አንቺ የኔ በተመጠመጥኩት። እነሱን የሚያማቸው ነገር ምንድን ነው? ቀንተው ነው ከምላት እኮ ነው። ከንፈራቸው እንትን ብለው ጓደኛ ደርቆባቸዋል። እኔ እኮ እኔ ራሴ በቃ አሁን እንዲያውም ብሳም ደስ ይለኝ ነበር። ለምን አንዱ ናት ስሚም፣ ማንን ልሳም? ክለብ ቴጅ እና ሁለት ብርጭቆ ከጠጣሽ በኋላ ችግር የለውም ይገኛል፣ ይገኛል። ብለዛውም በየ አይነቱ ነው የሚገኘው። እስኪ ማርያምን። አዎ ፍርጌ፣ ግን ወጠጤ ነው ይሉኛል። ለጣሊያን ያልተበገርን ሰዎች ለአንቺ ውበት እጅ ሰጠንም። ደስ ይላል ግድግዳ ሳሚ ይለኛል። ናሚ ግድግዳማ የሆነ ሰው ስም አይቼ ነበር ድሮ። ፍርዬ የምወድሽ ኮንፊደንስሽ አንደኛ። ኦፍኮርስ እኔ ማድረገው ነገር አያሸማቀቀኝም። ገብታችኋል። አንደኛ ነገር ፈልጌ ነው ማድረገው። ፈልጌ ያደረግኩት ነገር ምንም አያሸማቀቀኝም። ኮኪ አይ ነው ትክክል ነሽ። ፈልገሽ ወደሽ ፈቅደሽ ነው ያደረግሽው ያ ገነት በአንቺ በኩል ቅርብ ናት አላለም ሀጢአተኛ ነሽ እኮ እያለኝ ነው አንቺ ግን ጸባይ ቀርብሽ አሁን አዲስ አመት ላይ ነሽ በቃ ጓደኛዬ በቃ አሁን አሁን አዲስ አመት ላይ ነሽ አሁን ሰላሳ ሞልተሻል በቃ ከአሁኑ ባል መጣላት የለም ሰላሳ ገባሽ እኮ ምን ትፈልጊያለሽ አሁን እኮ ትልቅ ሰው ነሽ አምስቱን ደብቀሽልኝ ነው ሰላሳ አምስት ገባሽ እንዴ ትላንት እና ፍልሽ እሽኮ ነበርሽ ካምሪ አደግሽ ኖርማል ነው። እ አርባ ናት የሚሉም አሉኩ ካፋ በርጉልኝ በእናታችሁ እ እኔው ነው አሮጊት የሚመስለው። አሮጊት የሚሉኝ ኮመንት ላይ ተሸዋል ልጁን እየሳምኩት አሮጊት አሮጊት የቀጠነ እንደ የቀጠነ ቆይ ቀጭን ስለሆነ እሱ ነፃ ልጅ አርጋውት እኮ ነው። ኦኬ ከድር በአምሳ ስድስት አመት እንደዚህ ቆንጆ ከሆንኩኝ በቃ ኤግዛክትሊ እኔ እንዲያውም እንደዚህ ነው፣ ሞመፈ ከዚህም በላይ ቆንጆ። ለምን ሰማንያ ዓመት አይሞላኝም? ሚቱ አይ ዶን ኬር ፍርዬ። ግን ግን ፍርዬ ታዋቂ ነበር ስትቀርጪ፣ ታውቂ ነበር ስትቀርጪ ያቸው። እባክሽ እድሜ ጸጋ መሆኑን ረስቶታል የኢትዮጵያ ሕዝብ ችግሩን ሊያሸማቀቀሽ ይፈልጋል። አሮጌት፣ አሩጊት፣ አሮጌት፣ አሮጌት፣ ቀንታችኋል ማለት ነው። አስቀኝቻችሁ ነው እንጂ በሌላ አይደለም። እና አንድ ቪዲዮደሞሚፈልገ ከአበሻ ውጭ ሌላ ስለ እድሜ የሚጨነቅ ሰውን አይቻላል። አበሻ ብቻ ስለ እድሜ የሚጨንቀው እንዲባይዘውራሰቹ ኑሩ። ሁለት አመት የሆነ ቦይፍሬንድ ጥብስ ሲያደርገኝ እድሜ አለ እሷን ሁለት አመት ብሞት አልጨምርም እድሜ ላይ እንጂ ሌላ አልቀንስም። ያችን ሁለት አመት ግን ቆርጫት አለሁ ቦይፍሬንድሽ ኤክሴ? ያኔ በቃ ያንገበገበኝ እድሜ አልቆጥረውም። እሱን ከሆነ ማባረር ኖ፣ ያኔማ ቆየውኝ ሁለት ዓመት፣ ተንገብግብ። እሱን ግን ካውንት አላረገው። ቦይፍሬንድሽ በጣም ትንሽ ነው። ኦ ማይ ጋድ፣ ሲያምራ፣ አንቺ ጋ ይታያልል። አዎ፣ በጣም ነው የሚያምረው። በጣም ኦ ማይ ጋድ። ለምንድን ነው ግን ዝም ብለሽ የምትሳሚው? ሰው ቦይፍሬንዱን መሳም አይችልም እንዴ? ኤግዛክትሊ ጊፍተሮችን አታባሩብኝ። ሪከርደሮች ተው፣ ምሳሳ መሆን አትፖስቱ። ጊፍተሮች እየጠፉ ነው፣ ተው፣ በእንጀራ አትምጡብኝ። እንዴ አንድ ከአንቺ እወልዳለሁኝ ስልሽ እኔ ባይዘው እንቁላል ያልቋል። ሀምሳ አምስት አመቴ ነው ስጀምር እንቁላል ያልቋል። አሮጊት አይደለሽም እንዴ የስልሳ አመት እድሜ ነሽ እኮ ይለኛል። ናውጣ ከቤቴ ሙልጭ ነው የማደርጋችሁ። እኛ ሙልጭ አድርጋችሁ። በስመ አብ ሊሞቱ ነው እንዴ አንቺ። ቅናት ግን በጣም መጥፎ በሽታ እኮ ነው። በሰው እድሜ ምን አገባችሁ? ለምን የአምስት አመት ልጅ አልስምም? እኔ ከተመቸኝ፣ ሰው እኮ የሚመቸውን ወንድ ነው የሚይዘው እኮ ኤግዛክትሊ። እኔ ከተመቸኝ እናንተ ምን አገባችሁ? እናንተን እኮ አይመለከትም እኮ እኮ እንዴ ከፈለኩኝ ለምን እግሬን አልከፍትም? እኔ እኮ እግሬን ከፍታለሁ፣ ግን ቲክቶክ ይዘጋብኛል ብዬ ነው እንጂ ለእግሬን ከፍታለሁ እኮ። ልጆችሽን እኮ ለዚህ ነው የሚከለክሉሽ። የጀርመን መንግስት አትሳሙ ብሏል እንዴ? እኔ እኮ ሳልፈልግ ነው የምታስቂ። የጀርመን መንግስት አትሳሙ ብሏል ወይ ልጆች የሚከለክሉ? መብቴ ነው መሳሙ እንደውም እዚህ ሀገር ነፃ ያለበት ሀገር ጤነኛል ጤነኛ ነኝ መሳሜ ጤነኛ ነኝ ጋይስ ዘግታችሁን ዘግታችሁ የምታጨሱ የምትሸረሙጡት እናንተ እኔ ፍሬ አንድ ሰው ይዤ ነው በአደባባይ እንኳን የምወጣው ችግር የለብኝም ያው ሰው ደግሞ አንድን ትይዣለሽ ከተሳደቢ ጊፍት አይሰጡሽን አይስጡ ለምን ሳይሰጡ ጠንቅር ብለው ገደል አይገቡም በጊፍት ነው እንዲህ የምኖረው እኔ ኧረ መብትሽ ነው እኮ መብቴ መብት መብት ነው መሳ መብት ፍሬ ማለት እስልምና ነሽ አንተ ደግሞ የስንት አመት ታሪክ አምጥተ ትጽፋለ እንዲ ለምን ለምን አፈንቶች ወደ አንቺ ዞሩ አይ፣ ተሳሰው እዛ ቤት ነው። እዛ ቤት ዋን ተሳስተ ነው። እዛኛው ቤት ነው። እኔ ከተሳምኩኝ ቆንጆ ፍሬ፣ ጓደኛሽን አሳሚን ሳማት ሂደ ደስ ይለኛል። መተን በጊፍት ነው በጊፍት ሳምስት ሄደ በጊፍት ሳማት ያው ድንግል በሉት። ድንግል ነኝ እንደዛ ነገር ነኝ። አሁን ስንት አመት ሞላሽ ግን? ሶስት አመት። እስኪ ገብርኤልን በይ። እመቤቴ ሶስት አመቴ። እንዴት ቻልሽው? ቻልኩት። በቃ የመጀመሪያው ሁለት ወር ነው የሚከብደው፣ ጓደኛዬ። እሱ ስታልፉኝ በቃ ትራሸዋለሽ። እንዲህ ሁለት አመት ያለ ምናምን ነገር፣ ሶስት አመት። አይ ስዌርቱ ማይ ጋር በፊት ጓደኛዬ፣ ሶስት ወር ምናምን ቆይ፣ አይመስለኝም ነበር። አዎ እግዚአብሔርን። እንዴ ምስማው፣ ልንፍስቅሉ። እናንተ ቀስ ብላችሁ ጻፉ እንጂ ያኛው ጻፉ ግብረ ስጋ ግንኙነት ብትሉ ይሻላል። ምንድን ነው ግብረ ስጋ ግንኙነት ደግሞ? አንቺ ቲክቶክ እኮ ያቃል። የብልግና አማርኛ መስማት ጀምሯል። ወይ ካሮት ካሮት አላለም። አንተ ካሮት አናት ይግባብ። እንዴት ታንቢያዋለሽ? የእኛ ቤትን ኮመንት እዚህ እኮ ካሮት አላለኝ። ፍሬ፣ አንቺ ሁለት ቀንሽ አይደለም እንዴ ይለኛል። ስሚ ጓደኛዬ፣ አንቺማ ሁለት ቀን እኮ ታደለሻል። ሁለት ቀን እስኪ ታፕታፕ አርጉልኝ ፋሚ። ሚልሽ ጓደኛዬ፣ ወንድ የለም እንዴ እናንተ ሰፈር እኛ ሰፈር ጓንዳጥቻ አይደለም ጓደኛዬ። በቃ አልተመቸኝም እንዴ ከልጄ ጋር ለራሴ ቢዚ ነኝ። ኦኬ ከልጆችሽ ጋር አልተመቸሽም? ከልጄ ጋር ምንም አልተመቸኝም። መመቸትም ብቻ ሳይሆን በቃ ለራሴ ጊዜ ውስጥ ምናምን ብዬ ነበር። ግን የእኛ ቤት ኮመንት ይሄ ነው፣ ሌላ ኮመንት የለም። ወንዶቹ ባለትዳር የሆኑ ምን የሆኑ ገርል ፍሬንድ ያላቸው የሆኑ እየመጡ እዚህ ውይ ይላሉ። በቃ ምን ላርጋቸው በስማ ተይ፣ እኔ ተመችቶኛል። እስኪ ማርያምን ሀበሻ ቦይ ፍሬንድ ያች የሳሙ ሁሉ ቦይ ፍሬንድ አይደለም ብላለች። አንቺ ለምን አትናገር ሽማ ዊኮሊት ውሽማ ዘንጦ ልታይኛ አትችልም። እኔን እናቴ ፍሬ ካገኘሽ ሰውዛ ለምን ትሳሳያ? ያለሽ በሽታ እንዳይዝሽ። እኔ ግን ኮኪ ኤቭሪዴ መውጣ በሆን በቃ፣ ቲክቶኩ እኔ ነበር የምሞላው ማለት ነው። በዚህ አይነት ለምን አትወጪም? የሟፍቃሪ እንዴት ነሽ? እኔ ዋርኒንግ እንዳታሰጭኝ። ይሄን ጡትሽን አትነካኪብኝ ነው እኮ። ይሄው ከስር ቦዲ ለበስኩኝ። ይሄው ይሄ ይሄ አይታይሽም አዎ እንዴ ሁለት ዋርኒንግን ጠጥቻለሁ፣ በሶስተኛው ይዘጋብኛሉ። እስከ መጨረሻ። አይ አሁን የለም፣ ምንም ነገር የለም። ጓደኝ እንዳለ በወጣሽ ቁጥር ወንድ ትቀያይሪያለሽ። አንድ ቦይፍሬንድ ቋሚ ያዥ።